ሁሉን ቦታ በንጽህና የመያዝና የመጠበቅ አስተሳሰብ እንዲገነባ ከማድረግ አንጻር ከእያንዳንዳችን ይጀምራል። ስም ከተማ አቀፍ እንዲሆን ማድረግ እንዲያስችል የሁሉም የህዝብ ተሳትፎ ያስፈልጋል። በተለይ ከወሳኝ ሁነት አንጻር ግልጽነትና ተጠያቂነት እንዲሰፍን የተሟላ ስራ ለመዘርጋት የተወሰዱ እርምጃዎች እነዚህ ሰባት ዓመታት የሰራውን ስራ በምናይበት ጊዜ ደግሞ ተጨማሪ ሁለት ሚሊዮን የሚጠጉ ዜጎቻችን የዚህ ስራ ተጠቃሚ እንዲሆኑ ማድረግ ከተማው በጣም በከፍተኛ ሁኔታ ያደገ ነው። የአደጋ ሁኔታዎችም የተለየ መልክ ሊይዙ የሚችሉበት እድሎች አሉና እንግዲህ አንዱ ከለውጡ በኋላ የአዲስ አበባ ትሩፋት አድርገን ልንወስድ የምንችለው በአብዛኛው ለአደጋ ተጋላጭ የሆኑ ማህበረሰቦቻችን የሚኖሩት በወዝ ዳርቻ አካባቢ ነው። የውሃ ተደራሽነትና አቅርቦትን በተመለከተ የከተማ አስተዳደሩ ያከናወናቸው ተግባራት ምን ይመስላሉ? መሰረተ ልማቶቻችን አብዛኞቹ ያረጁ መሰረተ ልማቶች ነበር። ተገቢ ቦታ ማድረስ የሚያስችል በቂ የውሃ ግፊት የሌለበት አይነት ሁኔታ ነበረ።